የሪያል ማድሪድን ጉዳይ እንመልከት። ነገ በቤርናቦ ነው ከአርሰናል ጋር ጨዋታው ነው የሚያደርገው። ሶስት ለዜሮ እየተመራ ነው ወደ ሜዳ የሚገባው። ይህንን ጉዳይ እናንሳ። አሁን በማድሪድ ያለው ሁሉም ነገር ይህንን ጨዋታ ስለመቀልበስ ወይም ደግሞ አርሰናል ናሸንፎ ወደ ቀጣዩ ዞር ስለማለፍ ነው የሚወራው። ይህንን ጉዳይ እናንሳ። የሪያል ማድሪድ ሜንታሊቲ የጀመረ ይመስላል። አዎ የሪያል ማድሪድ ተጫዋቾች በሶሻል ሚዲያ፣ በስቴዲየሞች የሚያንጸባረቁት መልእክት ይሄንን አሁን እንዲሁ በወረቀት ላይ ለመቀልበስ በጣም የሚያስቸግር ውጤት፣ የሶስት ለአንድ ውጤት በሪያል ማድሪድ በቻምፒየንስ ሊግ ታሪክ ተቀልብሶ የሚያውቅ ውጤት አይደለም። ብዙ ጊዜ እንዳነሳ ነው። ግን ያንን መቀልበስ እንችላለን የሚል መልእክት በተደጋጋሚ እያስተላለፉ ነው። በቀደም ከአላቬስ ጨዋታ በኋላ በሜንዲዞ ሮዛ ጨዋታቸውን ካደረጉ በኋላ የሪያል ማድሪድ ተጫዋቾች ወደ ተዋዥ የክለቡ ደጋፊዎች ተጉዘው ያስተላለፏቸው መልእክቶች ማየት ይቻላል። ለምሳሌ ተቀይሮ የገባው ጁድ ቤሊንጋም ጨዋታው ከተጠናቀቀ በኋላ ወደ እነዚህ ሪያል ማድሪድ ደጋፊዎች ሄዶ ውጤቱን እንቀለብሰዋለን የሚል አይነት ምልክት ሲሰጥ እና ሬሞንታዳ ሬሞንታዳ ሲል የያዙት የስፔን ካሜራዎች ያው በግልጽ ነው የተናገረው፣ መያዝ አይደለም ግን ኢንቴንሽናቸው ግልጽ ነው። ግን ይሄኛው አይነት ምልክት ማሳየት የተጀመረው የእሁዱ ጨዋታ ላይ ብቻ አልነበረም። የባለፈው ሪያል ማድሪድ ጨዋታ እንደተጠናቀቀ በኤምሬትስ የሪያል ማድሪድና የአርሰናል ጨዋታ እንደተጠናቀቀ የቡድኑ አምበል ሉካስ ቫስኬዝ እንዲሁም ወደ ተጓዥ ደጋፊዎች ከሜዳቸው ውጭ ስለሆነ ያለፉትን ሁለት ጨዋታዎች ያደረጉት ተጓዥ ደጋፊዎች ነበሩና ወደ ለንደን የተመሙት የሪያል ማድሪድ ደጋፊዎች ጋር ሄዶ ጨዋታው አልቋል፣ አርሰናል ሶስት ለዜሮ አሸንፏል እና በብዙ የሪያል ማድሪድ ደጋፊዎች የሶሻል ሚዲያ ፕሬዘንሳቸው ከፍተኛ የሆኑ የሪያል ማድሪድ ደጋፊዎችን ትዊተር ላይ ተከታያቸው አንዳቸውን ውጤቱን እንቀለብሰዋለን ብለው አያምኑ አያምኑም፣ ብዙዎቹን ብታያቸው። ምክንያቱም የሪያል ማድሪድ ደጋፊ ስትሆኝ እያንዳንዱን ጨዋታ ነው የምታዩው። በሳውንድ ባይት አይደለም የምትደግፊው። በእያንዳንዱ ጨዋታ ላይ ካየሽው ሪያል ማድሪድን ሰርፕራይዝ አያረግሽም። አንድ ቀን ይሄ እንደሚሆን ያውቁት ነበር እና ድንገት አልገረማቸውም፣ በአርሰናል መሸነፋቸው። ሪያል ማድሪድ ስለሆነ እነዛ ስታሮች ስላሉት አሰልጣኙ አንቼሎቲ ስለሆኑ ግምት ለሪያል ማድሪድ ነበር የተሰጠው የተሰጠው በእነዚህ ምክንያቶች ነው እንጂ ተሰርቶ ባለቀ አስተማማኝ በሆነ ቡድናቸው አልነበረም። ሪያል ማድሪድን በሳውንድ ባይት የሚደግፍ ከሆነ በወሬ በወሬ የሚደግፍ ሰው ከሆነ ይህንን ድክመት አያውም። ስለዚህ እሱ ያስገርመዋል። እያንዳንዱን የሪያል ማድሪድ ስንቴን የሰራነው ስለ ሪያል ማድሪድ በዚህ ዓመት ኦልሞስት በየሳምንቱ በየሳምንቱ እነዚህ ድክመቶች ነበሩ። የአርሰናል ጨዋታ ላይ በመጨረሻ በከባድ ምት ዋጋ ከፈሉበት እንጂ ነበረ ይሄ ድክመት። ስለዚህ ሪያል ማድሪድ ደጋፊዎች አልገረማቸውም። ይሄ በደንብ ፎሎዊንግ ማኔጂንግ ማድሪድ የሚባል አንድ ብሎግ አለ። እነ ኪያን ሶባሃኒ የሚባሉ በደንብ የሚታወቁ ፖድካስት ያላቸው ዩቲዩብ ያላቸው ማድሪድ እያንዳንዱን ጨዋታ ሲያደርግ ትራቭል እያደረጉ የሚከታተሉ ተከታዮች ብሎገሮች ያሉት እነሱ ራሳቸው አልተገረሙ። ምስጭቷ አለ፣ ቁጣው አለ። አይገርምም ከፐርፎርማንስ አንጻር ብቻ ከሆነ የምንነሳው ማለት ነው ማድሪድ በዚህ አመት ካሳያቸው ድክመቶች አንጻር ከሆነ የምንነሳው ማለት ነው። ለብዙ ሰው አስገራሚ ያልነበረ ግን የሪያል ማድሪድ ሜንታሊቲ ያለ ቅድም ሳ ያልሹ ለዚህ ነው ቫስኬዝ ጨዋታው ካለቀ በኋላ በኤምሬትስ ልክ በቅድም ውጤቱን እንቀለብሰዋለን አይነት የእጅ ምልክት እያሳየ ጁድ ቤሊንጋም ሬሞንታዳ ሬሞንታዳ ሲል በከንፈር ንግግር በከንፈር አንባቢዎች እንደታየ ግን በግልጽም ይታይ ነበር፣ ሬሞንታዳ እንደሚል ይታይ ነበር። ሉካስ ቫስኪዝም መዳፉን ጨብጦ ልክ እንደ ማሸነፍ እንደ ቫሞስ ልክማ አይነት ነገር ሄዶ ልክ ቤሊንጋም እንዳደረገው አይነት እዛ ማድሪድ ይቀለበሳል አይነት መልእክት ያስተላልፍ ነበር። የጁድ ቤሊንጋም ስሜት እንደዛ አልነበረም። ከጨዋታው መጠናቀቅ በኋላ ምን ልትይው ትችላል፣ ፔሲሚስቲክ ወይም ሪያሊስቲክ ልትይው ትችላል። ከሁለት አንዱ በቃ ከዚህም በላይ ልንሸነፍ እንችል ነበር። ሶስት ለዜሮ ብቻ መሆኑ እንዲያውም የተበለጥንበትን መንገድ አያብራራውም። ሶስት ለዜሮ ብቻ መሆኑ ለማድሪድ እንዲያውም ደህና ውጤቱ መጥፎ ነበር ነው ያን ያህል እሱ አባባል። ከዚያ ግን በሶሻል ሚዲያ ላይ ሁለቴ ሶስቴ ፖስት አድርጓል ጁድ ቤሊንግ። እና ልክ ጨዋታው ካለቀ በኋላ ይህንን ስሜት ለሲቢኤስ ተናገረ ማድሪድ ነን፣ የክለቡ ስሪት እጅ እንድንሰጥ ጨዋታው አልቋል ብሎ መቀበልን የሚፈቅድ አይደለም፣ የማድሪድ ተፈጥሮ አይደለም እሱ። ስለዚህ ለመቀልበስ እንጫወታለን የመርቹ ጨዋታ ላይ አለ። ግን እንደው ግዴታችንን እንወጣለን በሚል ድምጸት ነገር ነው የተናገረው እንጂ እንዳመነ ሰው አልነበር። ከዚህም በላይ ልንሸነፍ እንችል ነበር ብሎ ስለነበር ከዛ በኋላ ግን ኢንስታግራሙ ላይ ምን አለ? ስለ ሮብ እያሰብን ነው፣ ስለሚቀጥለው የቤርናቤው እረፍት እያሰብን ነው። በቤርናቤው እንጠብቃቸዋለን። ሁሉንም ነገር እንሞክራለን እኛ ሪያሎች ነን፣ እና ሶስት ትምህርት ተጠቅስ አድርጎ አላማድሪድ ብሎ ጻፈ። ኩርቷ ደግሞ ሁለት ጎል በጊዜ እናስቆጥራለን፣ በጊዜ ሁለት ጎል ካስቆጠረን ሶስተኛው ጎል ናቹራሊ ይመጣል። ሶስተኛው ጎል የሁለቱ ጎሎች ኮንሰኩዌንስ ይሆናል። በተቻለ መጠን ቶሎ ጎል ማስቆጠራለን። ለአርሰናል ፈተናው በኔ አስተያየት የመጀመሪያው ሰላሳ የመጀመሪያው አርባ ደቂቃ ላይ ጎል ሳይቆጠር ሰርቫይቭ ማድረግ ነው። በጊዜ ሪያል ማድሪድ ጎል የሚያስቆጠር ከሆነ ሶስት ለዜሮ ነው። ከባድ ነው ሶስት ለዜሮ መቀልበስ። እንዳልኩት ሪያል ማድሪድ በዚህ ፌመስ የከምባኮች ታሪኩ ሁሉ በቻምፒየንስ ሊግ ሶስት ለዜሮን ቀልብሶ አያውቅም። ግን አንድ ጎል ከተቆጠረ ሪያል ማድሪድ ይህንን ሺህ ጊዜ ኖሮታል። ይህንን ሞመንት ሪያል ማድሪድ አርሰናል አልኖረውም። አርሰናል እንደዚህ አይነት ስቴጅ ገና ነው ከስንት ዓመት በኋላ ነው ወደ ቻምፒየንስ ሊግ የተመለሰው? ደግሞ ቻምፒየንስ ሊግን እስክታሸንፊ ድረስ የውድድሩ ቤተኝነት አይሰማሽም። እና ኩርቷ ይሄንን ያውቃል። ብቻ በጊዜ ሁለት ጎል እናስቆጥር ያለ ቤሊንገምም ባለፈው ራሱ እንደተናገረው በእርግጥ በጣም በጭምት በሆነ ስሜት፣ በተቀዛቀዘ ስሜት ሌላ ቡድን ቢሆን ሌላ ቡድን ቢሆን ያደርገዋል ማለት ያስቸግራል፣ ግን ሪያል ማድሪድ ምትሀቶችን የሚሰራ ነው ብሎ ተናገረ እና ጠቀሰ ከዚህ በፊት ሲቲ ላይ አድርገነዋል፣ አምና ባየር ሚኒክ ላይ አድርገነዋል፣ ሌሎች ቡድኖች ላይ አድርገነዋል አለ። ማርኮ ማነው ራውል አሴንሲዮ ከጨዋታው በኋላ ይህንኑ ሲናገር ነበር። ግን ሴባዮስ ተመለሰ ደግሞ በቀደም። አላቅም፣ ነገ የሚያሰልፉት ከሆነ እኔ በቀደም አንድ ሀያ ደቂቃ ወይም ሰላሳ ደቂቃ ቢሰጡት ኖሮ ከአላቬስ ጋር በነበረው ጨዋታ እንዲህ አይነት ካራክተሪስቲክስ ያለው ተጫዋች ስለሚያስፈልጋቸው የማድሪድ አንደኛው ድክመት ፍጥነት መቆጣጠር የሚችል አማካይ ስለሌለው ስለሆነ የሴባዮስ መመለስ እንደ ጥሩ ዜና ነው የታየው። ግን በቀደም በባከነ ሰዓት ነው ተቀይሮ የገባው። በቂ የጨዋታ እድሜ አላገኝም። አርባ አምስት ቀን አልተጫወጥም። እንግዲህ እንዲህ አይነቱን ተጫዋች ከዛ በሀይል ከተሞ ላይ የአርሰናል ሚድፊልድ ጋር አሰልጣኙ ካሰለፉት እርግጠኛ አይደሉም ግን እሱ ምን አለ፣ እስከ ስልሳኛው ደቂቃ ድረስ ጨዋታው ባላንስር ነበራል። ጨዋታውን የለወጡት እነዛ ሁለት የቆሙ ኳሶች ናቸው። ጨዋታው ሲጀመር አይታችሁ እንደሆነ አርሰናልን ነርቨስ ማድረግ እንደሚቻል አይተን ነበር። ስህተቶች ይሰሩ ነበር አልፎ አልፎ፣ ያኔ አልቀጣናቸውን ጎል አላስቆጠርንባቸውም እንጂ አርሰናል ነርቨስ ነበር ከእኛ ጋር ለመጫወት። ኪቪዮር የሰራውን ስህተት ወይም ቲምበር ክሊር ማድረግ ያቃተውን ኳስ ምናምን እያሰበ ሊሆን ይችላል። ያን ሲል ነበር ግን ለስልሳ ደቂቃ ተመጣጣኝ ጨዋታ ነበረው የሚል አስተያየት ሰጠ። ሮድሪጎም ከበቀደሙ የአላቬስ ጨዋታ በኋላ ሮብ አገኛችኋለሁ፣ የሪያል ማድሪድ ደጋፊዎች ቁልፍ ትሆናላችሁ። ሮብ ለት አሁን በማድሪድ ስቴዲየም ላይ የሚደረጉትን ነገሮች ስታይ የስታዲየሙ ጣሪያ ሪትራክተብል ሩፍ የሚባለውን የሚዘጋ የሚከፈት እና ለአንዳንድ ትልልቅ የቻምፒየንስ ሊግ ጨዋታዎች ከዚህ በፊት አንስቸዋለሁ ይመስለኛል። አምና ከሲቲ ጋር ከመጫወታቸው በፊት ሲመጣ ስቴዲየሙን የባላንጋራ ቡድን ማፈኛ አድርጎ መጠቀም አይለም ጣሪያውን መዝጋት፣ ለምሳሌ ከዛ የአርሰናል አውቶቡስ ሲመጣ በሺህ የሪያል ማድሪድ ደጋፊዎች መካከል እንዲያልፍ ማድረግ፣ ኢንቲሚዴት ማድረግ፣ አውቶቡሱን መደብደብ፣ ኢንቲሚዴት ማድረግ። እንዲሁም አንድ ቅድም ያልኩሽ ፖድካስት ላይ አንድ የአርሰናል ፖድካስተር አለ፣ ቅድም ያልኩት ኪያን ሶባኒ የታወቀ የሪያል ማድሪድ ነው፣ እንኳን በቤርናቢው አሁን እዚህ ላይ ራሱ እኔ እናንተ ስናወራ እኔን ኢንቲሚዴት ለማድረግ ነው አይደለም፣ ያንን የፕሮቲን ድሪንክ የምንጠጣው ይሏል። ማድሪድ እንደዛ ነርቨስ ለማድረግ ነው እየሞከረ ያለ እና ተጫዋቾቹ በሙሉ አርዳ ጉለር እስከ መጨረሻው ድረስ ከማቪንጋ ብሊቪት ሸዋሜኒ፣ በጣም ጥሩ ውጤት ነው ይሄኛውን። ከወሳኙ ጨዋታ በፊት ያለ ተነሱ የማድሪድ ደጋፊዎች አሁን ያንን ፊሊንግ ነው ለመፍጠር እየሞከሩ ያሉት የሶስት ለዜሮ ውጤትን ቀይሮ ያቅም። ሪያል ማድሪድ ግን ለምሳሌ ከሁለት ለዜሮ በመነሳት በተደጋጋሚ ውጤት በመቀልበስ አንደኛ ነው በታሪክ ወይም በቻምፒየንስ ሊግ ካምባኮች አንደኛ ነው እና ለዚህ ነው ኦፍኮርስ እኛ ሪያል ማድሪዶች ነን፣ ልናደርገው እንችላለን የሚል መልእክት እያስተላለፉ ያሉት። ምን ይሉታል እንግሊዞች፣ ኦራ የሚሉት ነገር አለ። ግርማ ልበሉ የሪያል ማድሪድ የቻምፒየንስ ሊግ ማድሪድ የሚጫወተው ከቡድኑ ጋር አይመስለኝም ቡድኑ በቀደም ባጁ ምናምን ነው ሜዳ ውስጥ የነበረው እንጂ ምንም ሪያል ማድሪድን መሆን የሚያሳይ ብቃት አልነበር አርሰናል በኤምሬትስ ከገጠማቸው በአማካይ ደረጃ ካሉ ቡድኖች የተለየ አልነበር ክሬስቶ ነው ባጁ ነው የሚለየው ልክ ሌላ ነገር አልነበር አሁንም እኔ ባጁ እንዲጫወት ነው ለማድረግ እየሞከረው ያሉት እና ይጫወታል ወደድ ነው አልወደድ ነው ይጫወታል የሪያል ማድሪድ ባጁ ቡድኑ በተደጋጋሚ ደካማ ሆኖ የሪያል ማድሪድ ባጅ ይጫወታል። እንደው ሚቲከል ነገር ይመስላል አይደለም፣ ግን ነው በአመታት ውስጥ ያደረጉት ምርጥ ቡድን ስለነበራቸው ብቻ አይደለም፣ ይሄ የቻምፒየንስ ሊግ ታሪክ ስላላቸው ቻምፒየንስ ሊግ ሰባ ዓመት ሆኖታል። በሃምሳ አምስቱ ዓመት ሪያል ማድሪድ አላሸነፈም፣ ግን አስራ አምስቱ ቀጥሎ ካለው ቡድን በሁለት እጥፍ ይበልጣል። በዛ ምክንያት ሪያል ማድሪድ የቻምፒየንስ ሊግ ቡድን ነው፣ የዚህ ውድድር አለቃ ነው የሚል ታሪክ አለው አርሰናል የሚጫወተው ከዚህ ታሪክ ጋር እንጂ ሜዳ ውስጥ በጭራሽ በጭራሽ በጭራሽ አርሰናል ከሪያል ማድሪድ አያንስ፣ በጭራሽ አያንስ። የበቀደሙ ጨዋታ ማረጋገጫ ነው። ማድሪድ በተለይ በዚህ አመት ባሳየው ድክመት፣ ኦኬ፣ አርሰናል የራሱ ድክመቶች አሉ። ሁለቱም ሁለተኛ ናቸው፣ ግን አርሰናል ዋንጫ ሩቅ ነው፣ ማድሪድ ብዙ ሩቅ አይደለም። ሁለቱም የየሊጎቻቸው ሻምፒዮኖች ግን የሆኑ አይመስሉ፣ በተለይ ሪያል ማድሪድ፣ በተለይ አርሰናል ያው ያለቀ ጉዳይ ነው፣ ግን ማድሪድም በዚህ ስፍራ መገኘቱ በራሱ አስገራሚ ነው በአራት ነጥብ ርቀት መገኘቱ አመቱ ሙሉ ካሳያቸው ድክመቶች አንጻር ግን አሁን ለምሳሌ አንዳንድ ስታቲስቲክሶች አሉ ሪያል ማድሪድ በ በሀያ ሶስት አጋጣሚዎች በዘጠኝ አጋጣሚዎች በሁለት ለዜሮ የተመራበትን ውጤት ቀልብሶ ያቀል በሀያ ሶስት አጋጣሚዎች ፈርስት ሌግ ላይ ከተሸነፈ በኋላ ግን ቀልብሶ ደግሞ አያቀል አሁን የማድሪድ ፕሬስ የሚሰራው በጎ በጎ ላይ ብቻ ነው ብርሃን የሚያበራው እነዛ ከምባኮች ላይ ብቻ ነው ኦኬ። 23 ጨዋታ ከምባክ አልነበራቸው በአንድ ለዜሮ በሁለት ለዜሮ ተሸንፈው ሁለት ለአንድ ምናምን ተሸንፈው ሁሉ የመልሱ ጨዋታ ላይ ውጤቱን ሪቨርስ ያዳረጉባቸው በርካታ ታሪኮች ደግሞ አሏቸው። እንደዚህ ረጅም ጊዜ የሰባ ዓመት የአውሮፓ ውድድር እልቅና ታሪክ ሲኖር ሁሉም ሮዚ አይደለም፣ በመሀል ደግሞ ዝቅ ያሉባቸው ታሪኮችም አሏቸው። ግን እኔ ሁሌ የሚገርመኝ ማንቸስተር ዩናይትድ ለምሳሌ ፕሪሚየር ሊጉ ከተጀመረ በኋላ ከ1993 ወዲህ አሁን እንኳ ያው ሲቲ ምንም ሲያሸንፉ፣ ቼልሲ አምስት ጊዜ ያሸነፈ፣ አርሰናልም ሶስት ጊዜ ወሰደ። ሌሎቹን ቡድኖች ሁን ሊቨርፑል ሁለተኛ ሊያሸንፍ ነው የማንቸስተር ዩናይትድ ነው ሊያሸንፈ ል አስራ ሶስት ጊዜ ነው ያሸንፍ። የማንቸስተር ዩናይትድ ደጋፊ እኔ እስከ ሚገባኝ ድረስ ፕሪሚየር ሊጉን በተመለከተ የእኔ ብቻ ነው የሚል ናሬቲቭ ሴት አድርጎ ያቅም የሚገርም ነው። በየመሀሉ ምናልባት እንዴት እንደሆነ አላውቅም ሪያል ማድሪድ ሜይ ቢ የመጀመሪያዎቹን አምስት ዋንጫዎች አሸንፎ ስለጀመረ የአውሮፓ እግር ኳስ ተፈጥሮም እንደዚህ ስላልነበር ሌላ ዘመን ላይ ስለነበርን በዛ ምክንያት ሴት የተደረገ ታሪክ አለ። ለምሳሌ ማንቸስተን አይተዳልኩኝ እንግዲህ በመጀመሪያው ሀያ ዓመት አስራ ሶስት ጊዜ ወስዷል እና አለቃነኛ የዚህ ውድድር ማለት ኮ ይመቸል የዚህ ውድድር አለቃነኝ ለማለት ይቻላል። ምናልባት ሁሌም እንግዲህ ሊቨርፑል ከዛ የበለጠ ሊግ ዋንጫ እያሸነፈ ሊቨርፑል ላይ ለመድረስ ይደረግ የነበረ ጥረት ስለነበር እንደሆነ አላቅም። ምክንያቱም አሌክስ ፈርጉሰን እስኪለቁ ድረስ አሌክስ ፈርጉሰን የማንቸስተር ናይትድ አሰልጣኝ ሲሆኑ ሊቨርፑል ኦሬዲ ስንት አስራ ስምንት ወይ አስራ ሰባት የሊግ ዋንጫዎች ወስዶ ማንቸስተር ዩናይትድ ስድስት ወይ ሰባት ዋንጫ ነበር የወሰዱ ሰ ሁሌም ሊቨርፑል ላይ ከፐርቹ እናወርዳቸዋለን አልነበረም? ያ የእሳቸው የመጀመሪያ ንግግር እሱ እንደሆነ አላውቅም። ግን ሊጉን እንደዚህ ዶሚኔት የሚያረግቡትን ሳይቀር ወይም ሌሎችም ዩቬንቱስም፣ ስኩዴቶ ብዙ ያሸነፈው ዩቬንቱስ ነው የእኔ ውድድር ነው የሚል ሌሎቹን የሚያሸብር ናሬቲቭ ሴት አድርጎ አያውቅም። ሪያል ማድሪድ እንዲህ አይነት ኦራ አለው ግን እንዲህ አይነት ግርማ አለው። ውድድሩን በተመለከተ በቀደም ሳነሳው የነበረው ለዚህ ነው እንጂ በመሀል እኮ የድርቅ ዘመናት ነበሩ። ከ1966 እስከ 1998 ለ32 ዓመት ሪያል ማድሪድ አንድ ዩሮፒያን ካፕ አላሸነፈ ከ66 እስከ 98 ደግሞ ከዚያ ከ2002 ከ2014 ግን ማንም ሰው የሪያል ማድሪድ ቶርናመንት መሆኑን ዲና ያደርግ እነዚህ የአርሰናል ተጫዋቾች ዚዳን ያንን ጎል ሌቨርኩዘን ላይ ሲያስቆጥር አይተዋል። የዲስቴፋኑን ዝና ሰምተዋል። የሮናልዶን ገድሎች፣ የቻምፒየንስ ሊግ ታሪኮች ሰምተዋል። ስለዚህ ወደ ቤርናቤው ሲመጡ ያ ሁሉ ጀብዶ የተሰራበት ስፍራ እንደሚመጡ ያውቃሉ። ግን ማድሪድ ሁሌም ራሱ ከዋኒቶ በኋላ በኋላ በመኪና አደጋ ህይወቱ ያለፋ ስለዚ፣ ዘጠናዎቹ መጀመሪያ ላይ የማድሪድ ደጋፊዎች የዋኒቶ ስፒሪት የሚሉት ነገር አለ። ብዙ ጊዜ የሚነሳ ዋኒቶ 1984/85 የወደደር ዘመን ላይ ያኔ በዌፋ ካፕ ነበር ይሳተፉ የነበሩት ኢንተር ሪሶፕ የሚያዛ ላይ ሁለት ለዜሮ አሸነፋቸው። ና የመልሱ ጨዋታ ከመደረጉ በፊት ዘጠና ደቂቃ በሳንቲያጎ ቤርናቤዩ ረጅም ነው፣ አለ ከወትሮም ረጅም ነው፣ ለባላጋራ ቡድን ረጅም ነው። ያ ነው ናሬቲቭ። ተጫዋቾች ሄዱ መጡ። እንዲሁም ከፔዦ ጋር ምናምን ሳመሳስለው ነበር ሆነ፣ ልክ እንደ ፔዦ ካምፓኒ ነው። ፔዦ ሁሌ ትልቅ ብራንድ ነው ግን የዛሬ 50 ዓመት የነበሩ ሰራተኞች አይደለም ያሉት ፔዦ ነው ግን፣ የፔዦ ብራንድ የሰዎች አእምሮ ውስጥ ሁልጊዜ አለ። የሪያል ማድሪድ ብራንድ ልክ እንደዚህ ሆኑ። አርሰናል የሚጫወተው አንዳንድ ጊዜ ሚስቲፋይ ከሚደረግ እንዲህ ካለው የሪያል ማድሪድ መንፈስ ጋር ቡድኑ ግን አያስፈራም። ሁሌ ላየው ሰው ቡድኑ አያስፈራም። የሚያስፈሩ ተጫዋቾች አሉት። ጥሩ ምሽት ካሳለፉ የትኛውም የተከላካይ መስመር ላይ ጎል ማት ሁለት ሶስት አትሪክና መስራት የሚችሉ ተጫዋቾች እንዳሉት ታውቃለህ ግን እንደ ቡድን ከሆነ ግን እኔ ያለፉት ዓመታት የሪያል ማድሪድ ከምባኮችም የቡድኑን የአእምሮ ጥንካሬ ቢያሳይም የመጨረሻ ደካማ የሆኑ የመጀመሪያ ጨዋታዎቹ ውጤቶችም ዲማንድ የሚያደርጉት በፓሪስ እኮ ተሸንፈዋል። ወይ በሌሎቹ ጨዋታዎች ላይ መጀመሪያ ተሸንፎ ግን ሁሌ የምንነበረው መሰለኝ፣ ምስል ሁሌም በጣም በጠባብ ማርጅን የሚሸንፍ የነበሩ ተበልጦ፣ ለምሳሌ ዛሬ ያንን የሮድሪጎ ጎል አስቆጥሮ የሲቲን ውጤት ሲቀለብሱ አራት ለሶስት ያለቀው ጨዋታ ላይ ስምንት ለሶስት ነበር ማለቅ የነበረበት። የባለፈው ጨዋታ ቤሊንገም ሶስት ለዜሮ ብቻ መሆን አልነበረበትም ብልጫው ሰፊ ነው፣ ከዛ በላይ መሆን ነበረበት እንዳለ ስምንት ለሶስት ሊያልቅ ይችል ነበር። ስለዚህ ምን ምን አለው ማለት ነው። ማድሪድ ሁልጊዜም ጊዜም ለከምባክ የሚሆን ጠባቢ መሽሎክ ያድላል። ከሁለት ለዜሮ በላይ ተመርቶ አያውቅም። በእነዚህ አጋጣሚዎች ከተመራ አይቀለብሰው። ያሁኑን እኔ ከባድ የሚያደርገው የሚመስለኝ የሪያል ማድሪድ ተጫዋቾች የአርሰናል ተጫዋቾች ያንን የሪያል ማድሪድን አንዳንድ ጊዜ እንደዚህ በጣም ኃይለኛ ሚስቲፊኬሽን መቋቋም ከቻሉ ቡድኑ አያስፈራም። ሁሌ ላየነው ሰዎች አያስፈራም፣ በሳውንድ ባይት ላላየነው ሰዎች አያስፈራም። እንዲህ አይነት ሳይኮሎጂካል አድቫንቴጅ አሉ። ሜዳ ውስጥ ያለው ቡድን ግን እንደዛ አይደለም። እኔ ያለፉትን አመታት ከንባኮችም በዛ አይነት ማያቸው ማርጅኑ እንደዛ ሰፊ አልነበረ ባየር ሚኒክ ለምሳሌ በአንድ ጎል ነበር ይመራቸው የነበረ። ለምን ሊያልቅ ሲል ልክ ልክ ነው ስቲል ከዛ በኋላ ሁለት ጎሎች ማስቆጠር አስደናቂ ነው እኮ። ግን ብዙዎቹ ከምባኮችን የመጀመሪያው ዙር ላይ ጠበብ ባለ ውጤት፣ ለምሳሌ ፓሪስ አንድ ለዜሮ ብቻ ነበር ያሸነፋቸው በእምባፔ ጎል፣ ግን ኩርቱዋ ስምንት ሙከራ ድኖ ነው የወጣው። እዚያ ጨዋታ ላይ ፓሪስ ላይ እምባፔ ባለቀሳት ድንቅ ጎል አስቆጠረ ለፓሪስ ሳንጀርማ ግን፣ አንድ ለዜሮ ነበር። አንድ ለዜሮ ተቀልባሽ ውጤት ነው። የማንቸስተር ሲቲ ጨዋታ ላይ የአራት ለሶስት ያለቀው ጨዋታ ላይ የማጥቃት ምንድነው፣ የማጥቃት አርማጌዶን ያለው አንድ ሰው የማጥቃት አርማጌዶ ነበር፣ በሲቲ በኩል እንዲያውም ጓርዲዮላ ያለቀና ኦኬ፣ ጨዋታው ካለቀ በኋላ ካሳዎች ይላል፣ የማድሪድ ታሪክ ነው ይላል። ጓርዲዮላም ብዙ ጊዜ ሲናገር ሰማለሁ፣ እንደዛ ሲል ሂስቲ ነው። ምክንያቱም ሮድሪጎ ያንን መለያ ሲለብስ ዲስቴፋኖ ለብሶታል፣ ሮናልዶ ለብሶታል፣ ራውል ለብሶታል፣ ዚዳን ለብሶታል። ስለዚህ ሮድሪጎ ብቻ አይደለም። ሮድሪጎ ሲለብስ በዛ መላ የተሰራውን ታሪክ ያውቃል ይላል። ግን ምን አለ መሰለች በኤቲሃድ እኔ የማድሪድ ታሪክ ሲጫወትለት አላየውም አለ። ለዚህ ነው ያፈረካከስ ናቸው። አራት ለሶስት ብቻ ማሸነፋችን ለእኛ በደል ነው ያለው። ለዚህ ነበር ላይብዚሽ አምና አንድ ለዜሮ ሲያሸንፉ እድሜ ለአንድሬ ሉኒን አስር ሙከራ አድኖላቸውን የወጡት እና ኦኬ ዳኝነት ውሳኔውም እንደዚሁ እና ድንቅ ጎል በኋላ ብራሂም ግን እንዳልኩት የፐርፎርማንስ ጉዳይ ብቻ አይደለም። ማድሪድን ስትገጥሚ የምትጫወቹ ሜዳ ውስጥ ብቻ አይደለም፣ ከማድሪድ ከሚመናፈስ ታሪኩ ጋር ነው። የሆነ አይነት ሚስቲፊኬሽን አለ እንጂ አርሰናል በዚህ ውድድር ዘመን በአንድ ጨዋታ ስንት ዓመት እንደሆነ አላውቅም። ከሶስት ጎል በላይ በሲሪያስ ጨዋታ ከተቆጠርበት ስንት ዓመት እንደሆነ አላውቅም። በዚህ ዓመት በጨራሽ ከሶስት ጎል በላይ ሶስት ጎልም እኔ እንጃ መቼ እንደተቆጠርበት። በአውሮፓ አምስቱ ሊጎች በኤክስጂ ባየር ሚኒክ፣ ናፖሊ፣ ሊቨርፑል ብቻ ናቸው የሚበልጡት ከአርሰናል ከፔጂም ከባርሰሎና ከባርሴሎና ምናም በላይ ነው። ለምሳሌ በሌሎች ሜትሪኮች ከአውሮፓ ሲሪየስ ምርጥ ቡድኖች መካከል አንደኛው ነው። ኢንቲሚዴትድ መሆን የለበትም። በወረቀት ደረጃ ግን ሪያል ማድሪድ ነው። እዚህ ነው ሶስት ለዜሮ ማልቆ እንጠብቃቸዋለን የሚባለው። አዎ የጨዋታ ነገ ምሽት ነው የሚደረገው። አድማጮቻችን የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ ምድሳቸውን ይቀጥላሉ። መልካም ጊዜ ነላችሁ።